እነዚህ የፓለስታይን ታዳጊ ስለ ኢደል አድሃ የአረፋ አባል አስመልክቶ የተናገሩ ንግግር አሁን ላይ ብዙዎችን እያሳዘነ ይገኛል። እንደምትመለከቱት ይህ ትልቁ ሰው ሆን ብሎ ስልክ አስቀምጦ ማለት ነው። የኢደል አድሃ መቼ እንደሆነ ታቃላችሁ? እንዲህ ብሎ ይጠይቃችኋል። ኧረ አናቅም ይሉታል። አሰላሙ አሌይኩም ወራህማቱላህ በረካቱሁ ድ ቤተሰቦች እንደምናላችሁ። በመላው ዓለም ላይ የምትገኙ ሙስሊም እህት ወንድሞቼ እንኳን ለኢዳልዳ አረፋ በዓል በሰላም አደረሳችሁ። ኢዱኩም ሙባረክ ተቀበላ አላሁ ሚና ሚንኩም ሷሊ አማል ብያለሁኝ። ምግቢያ ላይ እንደሰማችሁት እናንተን ያስተምራል ሊያዝናናል ያልኩትን ቪዲዮ እዜ ቀርብ ያለሁ። መልካም በዓል ሊሆንላችሁ ቪዲዮን እየተከታተላችሁ ላይክና ሼር እያደረጋችሁ በቀጥታ ወደ ቪዲዮ

ማሳለፍ በሚጠቅም እንጂ እኔ ሶስት ፈዲሃት አንደኛ ሁብ ያስፈልጋል። አዩሀ ዘውጅ መውደድ አለ በባለቤት። ሁለተኛ ከሚስቱ ጋር ይጫወታል ይቃለዳል፣ ሰሉ አለ መሐመድ ሁለተኛ ከሚስቱ ጋር ይጫወታል ይቃለዳል። ይሄ ማሐባ ከሚያመጣ ነገር አንዱ ይሄ ነው። ቤት ውስጥ መጫወት፣ ከልጆችህ ጋር መጫወት፣ ከእሷ ጋር መጫወት፣ እሷን ማጫወት። አንዳንድ ሰው አሁን ዘመናችን ላይ ሸክዋ ከሚያቀርቡት እህቶቻችን ባለትዳሮቹ ማለት ነው። ለኔ ጊዜ የለውም ከኔ ጋር ለመነጋገር ለማጫወት። ለምን ጊዜ የለው? ጀማ አለው እሱ። እዛ ከጀማዎቹ ጋር ጨርሶ ተጫውቶ ምን ብሎ ቤት ይመጣል። ቤተሰቦች፣ ይህ በጣም ከባዱ ፈተና ይሄ ነው። እኛ ወንዶች ላይ በአብዛኛው ይስተዋላል። አዎ ዋላ ይጠብቀናል፣ አትፈትነን ነው። የምንወደውን ሰው ማግባት ግድ ይለናል። የማንወደውን ሰው አግብተን ሀቁን አለመወጣትም ትልቅ ወንጀል ነው። በዛ ላይ የሚፈጠረው በትዳር መካከል ከባድ ነገር ነው እድሜ ከማጠር በላይ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 ለባሏ ብቻ ነው በእስልምና እሷ የባሏ ብቻ ናት የህዝብ አይደለችም ማለት ከዛ ምን አለች አንድ ህጋችሁ ግን ደስ ይለኛል አለች ምን አይነት ህግ አልባ ሴቶቻችሁን ቤት ተቀመጡ ምትሉት አለች እኔ ሴቶችና ህጻናት ነው ምሰራው አለች እና የዛሬ ችግር ልጅ እንደዚህ የሆነ ተበላሸ ታረደ ምን የእናትና እንደሰማችሁት ነው። አሁን ላይ እንግዲህ እህቶች እና እናቶች ይህንን ሽቶ ተቀብቶ መውጣት እንደ ሀላል እንደተፈቀደ ነገር አድርገው የሚቆጥሩ ብዙ እህቶች አሉ። መንገድ ላይ ሽቶቻቸው ደዶሯን ተቀብተው ከርቀት የሚጣራ ብዙዎች አሉ። ሴት ልጅ በራሷ ጌጥ ናት፣ ውብ ናት፣ ትስባለች። ሽቶ ሲጨመር ደግሞ ሌላ ጣጣ ነው የሚያመጣውና ያንን ታስቦ ነው እስልምና የከለከለው ለሴቶቹ ደህንነት፣ ለሴቶቹ ጤንነት፣ ለወንዶቹም ደህንነት ሲባል ነውና ይሄ አሁን ላይ እየተረሳ የመጣ ነገር ነው። ሁላችንም እንደ ሀላል የተፈቀደ ነገር መስሎ ሴቶች እህቶቻችን በተለይ እየተገበሩት ያሉት ነገር ነውና በዚህ በበዓል ሰዓት ደግሞ ልንጠነቀቀው የሚገባ ትልቅ ነገር ነው። ይህንን ነገር መልእክቱን ላይክ እና ሸር እያደረጋችሁ ተከታተሉ። ቀጣይ በዚህ በበዓል ሰዓት አንድ አስገራሚ ነገር እያየሁ ነው። እሱን ላቅርብላችሁ ወደ እሱ በቀጥታ ብዙ ሰውን ልጆቹም ማማ እሱ ማማ ያማማውን ና ሚስት አይደለችም ሀቢበት ያትላትም ነፍስ

ይሄ ስልጣኔ እንዳትረጉት መሰይጠን ነው፣ መሰልጠን አይደለም። ከዚህ ጀምር፣ ልጆች አባታቸው የሚጠሩበት ማዕረግ ስም አለ የአባት ስም ሚስቱን የሚጠራበት ስም ሊኖረው ይገባል። እንዲያውም ለልጆች ለህፃናቶቹም እኮ በቃ ማን ባል ማንናት እንዲሆን አይለዩም። ልጆቹም አባባ ይላሉ፣ እሷም ሁሉም አባት ነው። ስለዚህ ተዚህ ጀምረን ስርዓት ብንይዝ ይህን ሰውዬ ሜምበር ቲቪ ላይ ይህን ሸህ ብዙ ጊዜ ታያቸዋላችሁ። ለምን አቀረብ የሜምበር ቲቪ ምናምን ነገር ልትሉ ትችላላችሁ። አላኩል እኔ በራሴ መንገድ የተመቸኝ መልእክት ለማስተላለፍ ነው የተጠቀምኩበት። ሜምበር ቲቪ ከስልምና ወጡ ተግባራቶች እንደሚፈጽም አውቃለሁኝ። ሸህየው ቂሷ ላይ ነው አብዛኛው ጊዜያቸው የሚያሳልፉት። ስለ ተውሂድ ስለ ቢድአ ስለ ሽርክ ሲያስተምሩ አይቻቸው አላቅም። ካለም ደግሞ ኮሜንት ላይ ልታሳውቁ ትችላላችሁ። ስህተቴን አነሳለሁኝ። ግን እዚህ ጋር የተናገሩት ንግግር ከቀልድ ጋር የታገዘ አብዛኞቻችን ስህተት ላይ የወደቅንበት ሚስቶቻችን የምንገልጽበት በእናት አገላለጽ፣ እናቴ ሄቴ ምናምን እያልን ኦሚ እያልን የምንገልጸው ስህተት እንደሆነ እሱን ነው ለማስተላለፍ የሞከርኩት። ሁለተኛ ሰውዬው በዚህ በበዓል ሰዓት አነጋጋሪ ነገር ተፈጽሟል እና የመኪና ስጦታ ተበርክቶላቸዋል። እንዴት እንደተበረከተ ሂደቱን እሱን እስኪ በቀጣዩ ቪዲዮ እንመልከት። ላይክ ና ሼር እያደረጋችሁ ተከታተሉ።

እጃችን ላይ የሚገኘው የመኪና ቁልፍ ከአንድ አህል አልኸይር አላህ ብሎ ከሚወዶት ወንድሞ ለእርሶ የተበረከተ ነው። አላህ ዱንያ አኼራውን እንዲያሳምሩሎት ዱዓ አድርገዋል። እርሶም ለዚህ ወንድማችን ለዚህ ልጆ ዱዓ እንዲያደርጉ ነው። ይህን ይመስላል የስጦታ ፕሮግራሙ። በእርግጥ ሰፋ ያለ ፕሮግራም ነው። እኔ እዚህ ጋ እናንተ ያስተምራል ብዬ ያቀረብኩት ነገር ነው። ያዝናናል ብዬ ያቀረብኩት ነገር ነው። በሻ አላህ መብሩክ ብዬ ያለው ስጦታ መሰጣታቸው በጣም ትልቅ ነገር ነው። ነገር ግን ሸህየው ማስተማር ያለባቸው በመጀመሪያ ተውሂድን፣ ከዛ ስህተት የሚሰሩ ሰዎችን ስህተት የሚሰሩ ሚዳዎች መገሰጽ መቻል አለባቸው። የተሰጣቸው ስጦታ በጣም ደስ ይላል። ኸይር ስራ አላህ የሚሰሩበት አላህ ያደርጋቸው በ ሰዓት ነው ሰርፕራይዝ የተደረጉት። ባለቤታቸውም አለች እዚሁ ብዙ ነው። አላኩል ሊሃል ይህንን ይመስላል ሰውየው አንድ ነገር የተናገሩት ነገር ለሁላችንም ያስተምራል ብዬ ያሰብኩት አንድ ንግግራቸው አለ። እሱን ንግግራቸውን ቀጥለን እንመልከት። መች ነው? ዋው በጣም ይገርማል። አርባ አንድ አመት በትዳር በጣም ደስ የሚል ነገር ነው። ሀቂቀተን የግማሾቻችን ትዳር በወሩ በሁለት ወሩ በአርባ አንድ ቀን የተለያየ የተፋታ ይኖራል። ና አርባ አንድ አመት ማለት በጣም ትልቅ ነው። በዚህ መካከል ክፍተት ሳይኖር ቀርቶ አይደለም፣ ነገር ግን ክፍተትን የሸፈኑ ባልና ሚስት ሆኖ የመኖር ትልቁ ሚስጥርን እየተገበሩ የኖሩበት ሂደት ነው። ሁላችንም ከዚህ ልንማሪ ይገባል ለማለት ያክል ነው። ረጅም አመት ስለሆነ ምናልባት በአሁኑ ሰዓት የሙስሊሙ ትዳር እየፈረሰ ይገኛል፣ አደጋ ላይ ወድቋል። እና ይሄ አስተማሪ ሊሆን ይችላል ብዬ አስቤ እሱን አቅርቤላችኋለሁ። ቀጣይ ስለ ጋዛ አንድ አስገራሚ ያስገረመኝ ነገር በዚህ በበዓል ሰዓት እሱን ላቅርብላችሁ። ወደ እሱ በቀጥታ እንግባ እነዚህ የፓለስታይን ታዳጊ ስለ ኢደል አድሃ የአረፋ አባል አስመልክቶ የተናገሩ ንግግር አሁን ላይ ብዙዎችን እያሳዘነ ይገኛል። እንደምትመለከቱት ይህ ትልቁ ሰው ሆን ብሎ ስልክ አስቀምጦ ማለት ነው። የኢደል አድሃ መቼ እንደሆነ ታውቃላችሁ? እንዲህ ብሎ ይጠይቃቸዋል። አራና ቅም ይሉታል። እሱም በዚህ ሁለት ቀን ነው ይላቸዋል። እነሱ ሁለት ቀን ነው ሲላቸው ቀጥታ የጠየቁት ጥያቄ ስጋ እንበላለን እንዴ ነበር ያሉት። እነዚህ ልጆች ስጋ ካዩ ማለት ነው ሶስት ዓመት አልፏቸዋል። እናም ይህ ወጣት ስጋ ምን አይነት ስጋ ነው ብላት የምትፈልጉት ይላቸዋል እነሱም የበግ አሊያም ደግሞ የዶሮ ይሉታል ነገር ግን እሱ የተናገረው ነገር ስጋ የሚባል እዚች ጋዛ ምድር ላይ የለም ጠፍቷል ይላቸዋል። ለምንድነው የጠፋ ብለው ጠይቁት ማለት ነው አንድ በግ ለመግዛት 500 የአሜሪካን ዶላር ያስፈልጋል ይላቸዋል። እናም ይህ ከተሰማ በኋላ እነዚህ ልጆች ምን ያክል ሁኔታ ውስጥ እንዳሉ ማለት ነው የሚያሳይ ነው እያሉ ብዙዎችን ያሳዝናል በአለም ላይ የሚገኙ ሙስሊሞች የነገውን የኢድ አል አድሃ አረፋ አስመልክቶ የተለያዩ እርዶች እናርዳለን አናርድም እያሉ ክርክር ውስጥ ባሉበት ሰዓት እንደነ ሞሮኮ አይነት ውስጥ ማለት ነው። ይህ ቪዲዮ ምስል ከወጣ በኋላ ብዙዎች እያሳዘነም እየተቀባበለም ይገኛል ማለት ነው። ሁላችንም እስኪ ዛሬ ዱአ እናደርግላቸው ለማለት ነው። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። እዚህ ጋር ውስጤን የነካው ነገር ይሄ ነው። ጋዛ ህጻናት፣ የጋዛ እናቶች አረፋ በዓል መቼ እንደሆነ እንኳን እስከሚጠፋባቸው ድረስ የደረሱበት ደረጃ አለና ሁላችንም ቤት ስጋ አለ። አርደን ተደስተን ቤተሰብ ጋር እንውላለን። እነሱ የቦምብና የጥይት እንደውም የህፃናት ዋይታ እየሰሙ ስጋ የናፈበቀባቸው እዚህ ደረጃ የተደረሰበት ነው። ሌላው አለም እንደሰማችሁት ሞሮኮ እንስሳት አናርድም በሚል ሁሉ ብዙ ነገር እየተባለ ነው። እና አረብ ሀገራቶች በዚህ በበዓል ሰአት ምን አይነት ምግብ እንደሚቀርብ ታውቃላችሁ። እነሱ ግን የሚበላተው መኪና ላይ ያለውን ግፊ ሚዳ ላይ ስለምታዩት ዱአ እናድርግላቸው። ከዚህ በተረፈ እንኳን አደረሳችሁ። ኢድ ሙባረክ ኩሉ አም ዋንቱም ቢል ኸይር ተቀበለ አላሁ ሚና ሚንኩም ሷሊሀል አዕማል ብያለሁኝ። ኢድ ተክብራይን አቀርባለሁ፣ እሱን ተከታተሉ። መልካም በዓለሁላችሁም ይሁንላችሁ። አላሁ አክበሩላ